በተለያየ ጊዜ በሶሻል ሚዲያ መነጋገሪያ ሆነው የቆዩት ጥንዶቹ አናስታሲያና ድምፃዊ አብሌክስ መለያየታቸውን ይፋ አድርገዋል። ከአስር ወራት በፊት አብሌክስ ተለያይተዋል ተብሎ የተወራው ውሸት ነው፣ የሰይጣን ጆሮ ይደፈን፣ እኛ ሰላም ነን፣ ያለንን ፍቅርና ሰላም እወደዋለሁ ብሎ ነበር። ነገር ግን አና ደግሞ ከተለያየን ትንሽ ጊዜያት ተቆጥረዋል ብላለች። ለመሆኑ ለምን ተለያዩ? በስፋት እንደተለመደው እናወራበታለን። በአጋጣሚ ተዋውቀው ሲያወሩ አና ስለ ቤተ ክርስቲያን ያላትን አቋም ሲያውቅ በልቡ ፍቅር ተጠነሰሰበት። ከዛም አብሮ ቤተ ክርስቲያን መሄድም ጀመሩ። በመጨረሻም የፍቅር ጥያቄ አቀረበላትና ከትዳር በፊትም አብረው መኖር ጀመሩ። በኋላም በይፋ ትዳር መሰረቱ። ዶሊያክ የተባለ ወንድ ልጅም ወለዱ። ገና አና እርጉዝ ሆና ከአብሌክስ ጋር የተነሳቻቸውን የእርግዝና የመስክ ፎቶዎች አብሌክስ ሶሻል ሚዲያ ላይ ከፖሰተባት ደቂቃ ጀምሮ የሰዎችን ትኩረት ስበው ነበረ። ጥንዶቹ እንዴት የተገናኝተው፣ የአና የቀድሞ ፍቅረኛ ብሩክስ የሚሉ ጥያቄዎች በስፋት መነሳት ጀመሩ። አብዛኞቻችሁ እንደምታስታውሱት አና ከስድስት ዓመት በፊት ከቀድሞ ፍቅረኛዋ ከብሩክ ጋር በፈገግታ ሪያክት በጥንዶች ቪዲዮ የኖር ሾው የመጀመሪያዎቹ እንግዶች ሆነው ቀርበው ነበረ። እናም በሶሻል ሚዲያ እንደተዋወቁና ከሁለት ዓመት በላይም በፍቅር ግንኙነት ውስጥ እንደቆዩ አሳወቁ። እናም ስለ ፍቅራቸው ካሳወቁ ከሁለት ዓመት በኋላ ማለትም ከዛሬ አራት ዓመት በፊት ድጋሚ የኖር ሾው እንግዳ ሆነው ቀርበው አሁንም አብረው በፍቅር እንደሆኑና አናስታሲያ ወደ ኢንግላንድ ለመሄድ ፕሮሰስ እንደጀመረች እዛ ያላትን ጉዳይም ቶሎ ጨርሳ ተመልሳ ወደ ብሩክ በመመለስ ፍቅራቸውን ለመቀጠል እቅድ እንዳላቸው አሳወቃ ነበረ። ነገር ግን ከሁለት ዓመት በኋላ ማለትም ይህንን ካሳወቁ ከሁለት ዓመት በኋላ እንዲሁም የዛሬ ሁለት ዓመት ማለት ነው ያ ጊዜ አና እርጉዝ ሆና አብሌክስ ደግሞ ባሏ ሆኖ በራሱ የአብሌክስ የሶሻል ሚዲያ ገጽ ላይ ፎቶቸው ተፖስቶ አየን። እናም ከብሩክ ጋር ሆና የሚያውቃት ሁሉ ደነገጠ፣ ተገረመ፣ ብሩክስ ሲል ጠየቀ። ብዙዎች አና ብሩክን ለአብሌክስ ብላ ተወችዋሉ። አና ግን ከተለያየን ቆይተናል እኔና ብሩክ፣ አብሌክስ ብቻዬን ሆኜ ነው ያገኘኝ አለች። እናም አሌክስና አና ሶሻል ሚዲያ ላይ ትዳራቸውን ይፋ ካደረጉ በኋላ በጣም ብዙ ፈተናዎችን አሳልፈዋል። ብዙ ተወርቶባቸዋል። አና በታየችባቸው ቪዲዮዎች ሁሉ የቀድሞ ፍቅረኛዋን ስም እያነሱ ለማሸማቀቅ የሚሞክሩና አብሌክስንም አንተንም ልክ እንደ ብሩክ ከአንተ የተሻለ ሰው ሲመጣ ትተውሃለች የሚሉ ሰዎች ጥቂት አልነበሩም። በኋላም ላይ ተለያይተዋል ተብሎ ተወራ። ነገር ግን አናና አብሌክስ የልጃቸው ዶሊያክ የአንደኛ ዓመት ልደት ላይ አብረው ታዩ። ተመሳሳይ ልብስ ለብሰው በፍቅር እየተሳሳቁ አለመለያየታቸውን አወጁ። አብሌክስም ከአስር ወር በፊት ፈገግታ ሪያክት ላይ ቀርቦ አልተለያየንም፣ የሚወራው በሙሉ ውሸት ነው፣ የሰይጣን ጆሮ ይደፈን፣ ፍቅራችን የበለጠ እየጠነከረ ነው፣ በልጄም ሆነ በውዷ ሚስቴ በቤቴ ደስተኛ ነኝ ሲል ምላሽ ሰጠ። የሁለቱ ጥንዶች የፍቅር ግንኙነት በተደጋጋሚ በሶሻል ሚዲያ ፈተናዎች ያጋጥመው ነበረ። የምታስታውሱ ካላችሁም ከወራቶች በፊት ደግሞ አና ከቀድሞ ፍቅረኛዋ ከብሩክ ጋር አሁንም እንደሚገናኙና በአብሌክስ ላይ በባሏ ላይ እየማገጠችበት እንደሆነ የሚጠቁሙ አይነት የቴክስት ሜሴጆች ሪከርድ ተለቀቀ ቲክቶክ ላይ ነገር ግን አና በኋላ ላይ የተቀነባበረ እንደሆነና ያደረጉትም ሰዎች ይቅርታ እንደጠየቋት ተናገረች ነገር ግን ብዙ ነገሮችን ካበላሹብኝ በኋላ ነው ይቅርታ የጠየቁኝ ብላለች እንዲህ እንዲህ እያለ የቆየው ትዳራቸው ግን በመጨረሻም ተቋጨ። በእርግጥ ተቋጭ ማለት አይቻልም ነገ በእርቅ ይመለሱ ይሆናል። በሕይወት ያለ ሰውም እንደሚያጋጥመው አይታወቅም። በእርቅ ተመልሰው እንደገና ልጃቸውን አብረው ቢያሳድጉ እመኝላቸዋለሁ። አናም ተለያይተዋል የሚለውን ወሬ እውነትነት አረጋግጣለች። አዎ ተለያይተናል። ያለፍኩትን ሕይወት እኔ ነኝ የማውቀው። በተለይ ልጄን ስወልድ ያየሁት ፈተና ከባድ ነበረ። ያለፉት ሁለት አመታት ለእኔ በጣም ከባድ ነበሩ ብላለች እንግዲህ ካብሌክስ ጋር እንደተጋቡ ካሳወቁ ሁለት አመታቸው ነው። እነሱን ሁለት አመታት ነው እንግዲህ ከባድ ነበሩ ያለችው። እናም እነዚህን ከባድ አመታት በእግዚአብሔር በመታመኗ እንዳለፈቻቸውና አሁን ላይ ደስተኛ እንደሆነችም ነው አና የገለጸችው። በፈተናውም ሌላ አና ተፈጥራለች ብላለች። ስለፍቻቸው ፍቻቸው ምክንያት ስታብራራ አልተስማማንም፣ ደስተኛ አልነበርኩም። ሰው መጀመሪያ ስትተዋወቁት ያለው ማንነት በኋላ ላይ ላይኖር ይችላል። ተቃራኒ ሰው ሆኖ ልታገኙት ትችላላችሁ እናም ደስታችሁን የሚነካ ከሆነ በዙሪያችሁ ያሉ ሰዎችንም ደስታ የሚነጥቅ ከሆነ ማስወገድ አለባችሁ እኔም እንደሱ ነው ያደረግኩት የኔንና የልጄን አልፎም ከጎን ያሉትን ደስታ የሚነካ ነገር የግድ ከህይወቴ ማስወገድ ነበረብኝ ደስታዬን በጣም ነው የምፈልገው በህይወቴ ትልቅ ቤትና ትልቅ መኪና አልመኝም ደስተኛ መሆን ነው የህይወት ግቤ እናም ደስታዬን የሚያሳጣ ሆኖ ሳገኘው ለማስተካከል ታግሼ ሞክሬያለው ግን አልሆነም ስለዚህ ተለያይተናል ደስታዬንና ራሴን ልጄን አስቀድሚ ያለው ብላለች አና አና ደጋግማ ነው እንግዲህ የትዳር ህይወቷ ደስታዋን ነጥቋት እንደነበር የተናገረችው የሶሻል ሚዲያ ተጽዕኖም እንደነበረም አልሸሸገችም እንዲህ እንዲሆኝ ያለው ብላ በዝርዝር ለመናገር አልፈለገችም ምክንያቷ ደግሞ ብናገር የብዙ ሰዎችን ህይወት ይነካል ስለዚህ እንደተለመደው ዝም ብዬ ጥፋተኛዋ እኔ እንደሆንኩ ቢወራም እንኳን ተቀብዬው ኃላፊነቱን ወስጄ ኑሮዬን እቀጥላለሁ። ደግሞም ዛሬ የምናገራት እያንዳንዷ ነገር ነገ ልጄ ያያታል። ለልጄ መጥፎ ታሪክ ጽፌ ማስቀመጥ አልፈልግም። ስለዚህ አድጎ ነገሮችን እንዲህ እንዲህ ሆነዋል እንዲህ እንዲህ ነበር የተከሰቱት ብዬ እስካስረዳውና እሱም እስኪረዳይ ድረስ ምንም ባልል እመርጣለሁ። ነገር ግን አንድ ጊዜ እንግዲህ ላውራው እችላለሁ የሆነ ጊዜ ላይ ብላለች። እንግዲህ በእነ አና ትዳር ላይ ሶሻል ሚዲያ የራሱ አስተዋጽኦ ነበረው። በእነሱም ብቻ አይደለም፣ በብዙ ታዋቂ ጥንዶች ላይ ጎበዝ ካልሆኑ አያያዙን ካላወቁበት ትልቅ ተጽዕኖ አለው። አና ሌላ ያጠፋችው ጥፋት ሆነ በግል የበደለችው ሰው የለም። ነገር ግን ለምን በፊት አብሮሽ ያየነው ፍቅረኛሽን ትተሽ ከሌላ ወንድ ጋር ደስተኛ ሆንሽ በሚል ነው ሰዎች በማያገባቸው ገብተው ህይወቷን ሲበጠብጡት የቆዩት። በምን እንደተለያዩ ማን ጥፋተኛ ይሁን እንኳን የሚያውቁት ነገር የለም። ወይም ተተወ የተባለው ብሩክም መጥቶ እንግዲህ የተናገረው ምንም ነገር አልሰማሁም። ፍቅረኛ ነበራት ከዛ ግን አልተስማሙም፣ ተለያየች። ይሄ በእሷ የተጀመረ ነገር አይደለም። አናም ስለዚህ ጉዳይ ስትናገር የእኛ ሶሻል ሚዲያ ላይ ስለወጣ እንጂ ሁሉም ሰው ፍቅረኛ ይዞ ከዛ ይለያያል፣ ትዳር መስርቶም ይፋታል። እኛ የተለየ ነገር አላደረግንም። ሳናስበው ነው መነጋገሪያ የሆን ነው። እንደውም እኔ እንደሰጠኝ እውቅና አልተጠቀምኩበትም። ቢሆንም ግን ያን ጊዜ ከብሩክ ጋር ሚዲያ ላይ መውጣቴ ዛሬ በድፍረት ወጥቼ የተሰማኝን እንድናገርና ይቺ አና እንድታድግ አድርጓታል። ስትል እንግዲህ ስለሰጣት በጎ ነገርም አመስግናለች። ጥንዶች ትዳራቸውን ሶሻል ሚዲያ ላይ ባያወጡ ስል ካሳለፍኩት ነገር በመነሳት እመክራለሁ የምትለው አና ሶሻል ሚዲያ ላይ የወጣ የፍቅር ግንኙነት ከሁለቱ ጥንዶች ያልፍና ጠላትና ፈተና ይበዛበታል። በነፃነት ምንም ነገር ማድረግም አይችሉም። እናም ፍቅራቸውን ወደ ሚዲያ ባያወጡ ለጥንዶች እመክራለሁ ስትል መክራለች። እንግዲህ ሳቂቷና ስትታይ ተጫዋቿ በህይወቷ የሚያሳስበት ነገር የሌለ ሁሉም የተሟላላት የምትመስለው አና እኔ ግን እንደዛ አይደለሁም ትላለች። ብዙ ሰዎች በጣም ቀበጥና የማይጎድልባት ሴት አድርገው ነው የሚያስቡኝ፣ ግን እኔ እንደዛ አይደለሁም። በህይወቴ በጣም ብዙ ፈተናዎችን አይቻለሁ። በተለይ ደግሞ ልጄን ከወለድኩ በኋላ በትዳር በነበርኩበት ጊዜ በጣም ብዙ ፈተና ነው ያሳለፍኩት ብላለች። እናም ከሁለት ዓመት በኋላ ሙሉ በሙሉ ሶሻል ሚዲያን የማቆም ፍላጎት እንዳላትና አሁን ግን የግድ ስለሆነባት ለስራዋ ስለምትጠቀምበት ብቻ ሶሻል ሚዲያ ላይ እንዳለች ገልጻለች። አና ኦሪጂናል ሂማን ሄሮችን ታስመጣለች፣ የተለያዩ ስራዎችን በሶሻል ሚዲያ ላይ ትሰራለች። እሷ እንደምትለው ሰዎች በሶሻል ሚዲያ የሚያዩት ነገር ሁሉ እውነት አይምሰላቸው ሁሌ ህይወት ስልክ ላይ እንደምትታየው አልጋ በአልጋ አይደለችም። እኛ ስንበላ ስንጠጣ ልንታይ እንችላለን፣ ነገር ግን እንደማንኛውም ሰው ደግሞ ቤታችን ውስጥም የሚበላ የማይኖርበት ጊዜም አለ ብላለች። እውነቷን ነው። ሶሻል ሚዲያ ላይ የምናየው የጥንዶች ቪዲዮ ሁሉ እውነት ህይወት እንደዛ እየመሰለን የራሳችንን ቤት ለማፍረስ የምንሞክር ካለን እንድንጠነቀቅ ነው አና ጨምራ መልእክት ያስተላለፈችው። ገና እንግዲህ በህይወት ውስጥ ሰው ከአንድ ጊዜም በላይ ሊያፈቅር በፍቅርም ሊወድቅ ይችላል ብላለች አና። እናም ፍቅር ልክ እንደ አበባ ነው። አበባ ከተንከባከባችሁት ውሃ ካጠጣችሁት ይጸድቃል፣ ያብባል። ያቆማችሁ ቀን ግን አበባው ይሞታል። ፍቅርም እንደዛ ነው። በሁለቱም በኩል እንክብካቤ ይፈልጋል። መከባበር፣ መረዳዳት፣ መደማመጥ የግድ ሊኖር ይገባል። ፍቅር ልክ ስትጀምሩ ስታደርጉ የነበራችሁትን እስከ መጨረሻው ድረስ መቀጠል አለባችሁ። አንዱ ብቻ ሰጪ ሌላኛው ተቀባይ ከሆነ ግን ያ ሰጪው ሰው የሆነ ቀን ሲሰለቸው ያ ፍቅር ያቆማል ብላለች። እናም ያ ምዕራፍ ይዘጋና ነገ ደግሞ ሌላ ቀን ነው፣ አዲስ ሰው ትተዋወቃላችሁ፣ ያጣችሁትን ፍቅር እጥፍ አድርጎ የሚሰጣችሁን ሰው ድጋሚ ስታገኙ በፍቅር ትወድቃላችሁ ብላለች። እውነቷን ነው። ነገ ከሌላ ሰው ጋር ሆና አናን ልናያት እንችላለን። ያኔ መተን አሌክስ እንትተሽ ብሩክን እንትተሽ ማለት አይጠበቅብንም። ያሳለፈችውን ነገር እሷ ታውቃለችና እኔም በሀሳቡ አስማማን ነው። ሰው ተለያየ ሲባል ደስ የሚለው ዲያቢሎስ ብቻ መሆን አለበት ብዬ ነው ምለው እና መለያየታቸው እኔንም አስደንግጦኛል፣ አሳዝኖኛል። በተደጋጋሚ ተለያዩ እየተባለ እየተወራ ከዛ ግን ተመልሰው አንድ ላይ ስለምናያቸው አሁንም ሲወራ እንደዛ ነበር ይመስለኝ እሷ መታውነቱን ውነቱን እስክታብራራ ድረስ ማለት ነው። ያሳዝናል። ተመልሰው አንድ ላይ ሆነው እንግዲህ ልጃቸውን ቢያሳድጉ ጥሩ ነው። ነገር ግን ሁለቱም እራሳቸውን ያውቃሉ፣ ያሳለፉትን ሁለቱም ያውቃሉ። ብቻ በየፊናቸው መልካም እድል እንዲገጥማቸው እመኛለሁ።